መፈመስ መፈምስ ከፈለሽ ይሁስ ምሽን ጠርሻል። ከዛ ሌላ ደግሞ የሆነ ብሔር ላይ ተለጥፈሽ ተመፈመሽ። ኤስኪውዝ ሚ ያቺ ቃለ ትንሽ ከበደችኝ እንዴ ሸከከኝ፣ ዘገነነኝም፣ እድድብነትሽንም አሳየኝ። ማማዬ፣ እኔ መፈመስ መፈምስ ፈልጌ የሆነ ዘር ላይ መለጠፍ ያስፈልገኝ ዋይ? የራሴ ከሆነ ዘር አለኝ አንድ ዘር አለኝ ኢትዮጵያ ላይ አምወደው ደስተኛ የሆንኩበት የራሴ ብሄር አለኝ እኮ ከቤተሰቦች የተቀበልኩትኝ፣ አይዶን ሀብቱ፣ የማንም ዘር ላይ የማንም ጎንደሬም፣ ጎጃሜም፣ ጉራጌም፣ ትግሬም፣ ማንኛውም ብሄር ላይ መለጠፍ እኮ አያስፈልገኝም። የራሴ የሆነ ዘር እኮ አለኝ። ዘረኛ መሆን ከፈልኩ በራሴ ዘር መሄድ እችላለሁ። ብሔርተኛ መሆን ከፈልኩ የራሴ ብሄሮች እኮ አሉ። ግን እኔ ያንን አልፈልግም። ማንም ያቀኛል እዚህ ቲክቶክ ላይ አራት አመት ሙሉ እና በአንቺ ቤት ምክር ነው የሆነ ብሄር እንግዲህ፣ ደደብነቷን ይዋት። የሆነ ነገር ሲፈጠር ምንድን የምታወረው የፈለጋችሁትን ነገር ጻፏል። ያረጋችሁትን ተራገጡ። እኔም እየተናገርኩ ስለሆነ ኦፍ ኮርስ እሷንም ዲፌንድ እሷን ደግሞ ወደ አስር አካውንት አለኝ ብላለች። በእሷም ላይ ማናጀር አለኝ ወይ ማናጀሩ አይመክርሽም ወይ? በቃ አለፈብሽ በቃ አለቀ አበቃ አደቀቀ። ካሁን በኋላ አንቺ ኖባዲ ዝም ብለሽ ሰው ነሽ። እንዴት አባሽ ልርዳሽ? እኔ ምንም አልችልም። ጊዜ ጊዜ ወደቀ፣ ጊዜ ጠብቁ፣ ጊዜ ተገለባበጠ። ከዝም አንድ ሰዎች የኔ ቆንጆ የኔ ፍቅር ኖ፣ ሌላው ጠቅላላ እዚህ ጋር የኔ ቆንጆ የሚልሽ እዚህ ሁለት አካውንት እዛ ጋር አንቺን አይዞሽ እኔ እንግዲህ እንዴት አለ? አሁን እኔ እስኪ እናንተ ወይ ንገሩኝ፣ ምን አድርጌ ነው ወደ ነበረችበት ቦታ የምመልሳት? እንዴት አድርጌ ወደ ነበረሽ ክብር ልመልስሽ? እራስሽን በራስሽ ያወራሽ አንቺ ሰው ላይ ባትፈርጂ፣ አንቺ ሰውን ባታንቋሽሽ። እኔ ትዝ ይለኛል ይቺ ሄለን ወርቅዬ የምትባለዋ ብታናግሪኝ ይሻልሻል ሌላ ብዙ ጉድ ስላለ ምናምን ያልሻት እና ቪዲዮሽን አይቼዋለሁ እንዴ! እነሱን እንደዚህ እያስፈራራሽ እነዚህ ዘፋኞቹ ምኖቹ አጣጥልሽ አጣጥልሽ ራሽን እንደ ንሱ አርግሽ ራሽን እንደ ጨዋ አርግሽ ራሽን ምንም እንደማያቀርግሽ ጊዜ ጥሎሽ እንደዚህ ወንሽ። እሺ ምን አባሽ ላርግሽ? እኔ ተቀናን ሳት ወገን እናን ሳት በቃ ወደ ቦታዋን መልሳት የሚቻል ከሆነ በቃ ዩቱብ ላይ ታውሪ፣ ያለሽ አንቺ ኮ ማለት አታቆሚ። አንቺ ኮ አልሞት ላይ ተጋዳይ ሆነሽ ኮ እያወራሽ ነው። ታውሪ ግን እንደ ድሮ አይሆንም። በቃ ቦታ ወደቀ፣ አለቀ፣ አበቃ፣ አደቀቀ፣ ተፈጫ፣ ተፈጫጫ። የሚያገባኝ ነገር የለም። እንዴት አይነት ነገር ገባሁኝ? እንዴት አድርጌ ነው አሁን የሷን ስም የማይታደስ ስም የሆነብሽ። በቃ አሁን አንቺ የማይታደስ ነገር ለምን? ስለዚህ እኔ ምንም ማድረግ አልችልም፣ ልረዳሽ አልችልም። አልበዛም እንዴ? አሁንስ? ቆይ እድላላት? እድላላት ወደ ቦታ የምትመለስበት እድላላት? የኢትዮጵያ ሕዝብ እንደገና እሷን ስታውራ ደስ ብሎት የሚያዳምጥበት እድላለሁ እድል ይኖርሻል። እስቲ እድላላት የሚል ሰው አንድ ሰው ካለ አው እድላላት በሉ። ግራ አገባኝ። እግዚአብሔር እንዴ ኖ ኖ አለ እግዚአብሔርን። እድል የለሽም በቃ አሁን አንቺ ማለት ነው ኳስ በሜዳ ታደርጊያለሽ። ኳሱን በሜዳ አየር ላይ ዝም ብለሽ ኳሱን ሜዳ ላይ ታስቀምጪና ማለት ነው። ተረጋጊ። ኤልሻዳ ላይ አትለጠፊ። የኤልሻዳይን ወዝ ውበት ለማጥፋት አትሞክሪ ልጅቷን ውበቷን አትሸፍኝ። የልጅቷን ውበት አትጋርጂ። ጓደኛሽ አት ጓደኛችሁን ምድር ላይ አድርጉት። እዚህ ግን ሶሻል ሚዲያ ላይ ቲክቶክ ላይ መጥተሽ የልጅቷን ውበት ለመሸፈን አትሞክሪ፣ አትሞክሪ፣ ለመሰለሽ አትሞክሪ። እራስሽ ለሲጋው ሲጋው ቤት ገብተሽ እኔ ካንተ ጋር ስለተጣለው ሌላ ሰዎች እየፈለኩኝ አንተን እያሰደብኩና እየሰደብኩኝ አናድዳለሁ ብለሽ እራስሽ ተናቅሻል። አሁን ኤልሻዳይ የምትባለው ልጅ ውበቷን እየሸፈንሽባት ነው። ያን አሁን እኛ እየታየን በትክክል የምንፈርድ ሰዎች ማለት ነው ያን ነው እያየን ያለ። ነው ልጅቷ ደግሞ አልገባትም። የአንቺ ሙድ አንቺ ሙድቂያ ስላጠሽ ግራ ስለገባሽ በቃ ውርደትሽ ቅሌትሽ ስለበዛብሽ ይሄን ህዝብ እንዴት አርገ መልሼ ነው። እኛ እኮ ሰዎች ነን። ማናችንም እኮ ጊዜ ጠብቀን ስለምንወርቅ ኖርማል ኮ ነው። ባለጌ ቀደም ወር ቆኔ እኮ ግርም የምትልኝ ወይም ያኔ ያጨሽ እየጠጣሽ እየሰከርሽ ነበር ስታወሪ ነበረው። ባለጌ እንዴ! እኔ እኮ ማንንም ያውቀኛል። ሐናቡ በልግና ወሬ አውራለሁ። አሁንም አውራለሁ፣ ወደፊትም አውራለሁ። የዓለም ፍፃሜ ካልደረሰ ካልደረሰኩ ቀጥላለሁ። ድንገት እንደዚህ ገው ወይ ጠንጥጬ ምናምን ነገር መጽሐፍ ቅዱስ እጄ ካልመጣሁ አሁንም አውራለሁ። ስለ ፖዚሽን አውራለሁ፣ ብዙ ነገር አውራለሁ። አሁን እኮ ውጊያው ነው ከናንተ ጋር ሲጨቃጨቅ እኮ ነው። ጊዜ እኔ ተፋጅብኝ እንጂ ከና አውራለሁ እንዴ! ማንንም እኮንም የሚያውቀኝ በማውራት እኔ እኮ በማውራት ወሬ አልፍ አላፍርም እንደገና እኮ እኔ እኮ ሳውራ እኮ ሌላ ሰውን እኮ አልፈርድም። ከሌ እንዲ ነው ካሌ እንዲ ነው ብዬ ያንን ሰው አንቋሽሼ ራሴ እንደጨዋ እኮ ሆኜ አይደለም። አውራለሁ አውራለሁ። ለማውሮ ነገር መብት ይሰጠኝ የኢትዮጵያ ሕዝብ እንዴ እንዴ፣ አይነት ዳገባው አረቴ ስለመድሀኔ ነው አይደል? ባለጌ ትያለሽ። አማን እኔ እኮ አንቺ ማነስ ዝንጀሮ ግድግድ መላጣ ቂጧን ሳታይ የሀና ቡን ቂጣ አይታ ሳቀች ፈረደች እንደሆነ አስመሰለብሽ እኮ የእኔ ቆንጆ ኖ ይህንን ሁሉ ታምር ስታውሪና ታምር ስትናገሪ የቆየ ሴትዮው አሁን መጥተሽ ሀናቡ ባለጌ ናት፣ ንግግርሽ በጣም ያስጠላል። እኔ አሁን አንቺን አልፈርድብሽም። አንቺ ሰው ላይ ማፈርጅ ብትሆኚ በቃ እኔ እንደዚህ ማውራት ስለምፈልግ አውራለሁ። አንቺንም ኖርም አልነበረም የምለው አንቺ ራስሽ ዶሮና ዶሮ አዲስማ አዲስ እነዚህ ዶሮች የምናቸው እነዚህ የአፍሪካ ዶሮች ነው እያባደለቸው ሀና ይሄማ የአፍሪካ ዶሮዎች ነው የሀገር ዶሮ አታነው። የአፍሪካዎች ዶሮዎችን እምታባኝ፣ አፍሪካኖች ዶሮዎች ሰብስበው ባልና ሚስቱ በለው ላይ ወጣ፣ ወይኔ እየደፈረን ነው እየደፈረን ቁጭ ብላ ትወራለች። ማትለው ነገር እኮ የላትም። እራሷን ማንነቷን እረስታ ትመጣና አሁን ሀናቡ ባለጌ ናት፣ አዲስ ባለጌ ናት። አስፈላጊ እኛ ስለደበረን ነው። ይሄን ያህል የሰው ጥላቻ የለንም። አዲስም ዝም ብላ አራዳዎች ነው ስምልሽ በማስረጃ ነው። ይሄን ያህል አንቺን ጉድጓድ አንቆፍርልሽም። እኛ ምን አገባን አንቺ ዩቲዩብ ላይ የገዛ ጓደኛሽ ትሆናለች። ይሄን በሰዓቱ አብራሽ በብዙ ነገር ያጨበጨበሽ ትሆናለች። ማስረጃ ተብሎ አያስፈልግም። እኛ ያንን አውጥተን አንቺን ለማጣጣል ቴሌግራም ላይ እኛ ባንፖስተው ለሚፖስቱ መስጠት እንችላለን። ገባሻ? ስለዚህ ተረጋጊ። ማማይ እርግጥ የሚባል ነገር አለ አይደል? እንዴ? ኢትስ ኦኬ። የዛሬ አስር ዓመት አንቺ ቲክቶክ፣ ሌላ ሶሻል ሚዲያ ላይ ፌመስ ከነበርሽ አሁን ደሞ እዚህ ጋር ማለት ነው ሌሎች ተረኞች እኮ አሉ። ኖርማል እኮ ነው ቦታ መልቀቅ፣ ለሌሎች ደሞ ጨዋታ ለሚችሉ፣ ጊዜው መቆጣጠር ላለባቸው እኮ ብትለኪላቸው እኮ ይሄ መሸነፍ እኮ አይባልም። አንቺ እኮ አለቅም ብለሽ ሌላ ጦርነት ውስጥ ሌላ ውጊያ ውስጥ ስለገባሽ እኮ ነው ዲፕ ተሄዶ እንድትዋረጅ የተደረገው እንጂ ነገሩን ሁሉ ብታረጋጊ ጥሩ ነበረ። ዘለሽ የሆነ ብሔር እኔ አላሙ ሞትን እመርጣለሁ እግዚአብሔር። ለማንኛውም እኔ እዚህ ቲክቶክ ላይ ሰው እንዲያቀም ብዬ ማለት ነው። ብሔር ሰው ብሔር ላይ ጎጃሜ፣ ጎንደሬ፣ አማራ፣ ትግሬ፣ ጉራጌ ምናም ብዬ ከምለጠፍ ከሶሻል ሚዲያ ብጠፋ ይሻልኝ። አልፈልግም እኔ የእናንተ ዘራ። እኔ ምንም ትርጉሙ ራሱ የለውም ለእኔ ዘራችሁን እየተናገራችሁ ዝም ብላ ስትጨቃጨቁ። ምንድን ነው የሚያወሩት ብዬ ሁሉ ግራ ግብት ይለኛል። ዘር ምንድን ነው እላለሁኝ። ዘር ማለት ምንድን ነው? ዘር እኮ የሚባለው የሴትና የወንዱ እንቁላሉና ስፐርማር አለ እንዴ ዘር ብዬ ቁጭ ብዬ። ኢትዮጵያኖች ዘር ሲሉ ነበረ እኮ ኢንተርኔት ላይ ራሱ ሰርች አደርጋለሁ። ዘር ስራ ስሪ በሉኝ

እሄዳለሁኝ ብያለሁ። እዴ አሁን ስሄድ እንዴት ነው የሚሄደው? ማስክ አርጌ ነው በኮፍያ ነው በምንድን ነው? በስሱም ቢሆን ጣላት አፍኖቻለሁ። ስለዚህ እንዴት ነው የሚሄደው እያልኩኝ አካሄዴ ነው ከኤርፖርት ጀምሬ ባለፈው ሲሄድ ራሱ አንቺ፣ የሆነ ጠና ያለ ወደ ሀምሳ ምናምን የሚሆነው ሰውዬ አየኝና፣ አንቺ ሀናቡ የምትባይ ነሽ አሉኝ። የዛሬ ሶስት ዓመት ሲሄድ አዎ ምናምን ባለው ቲክቶክ ላይ ቅሻለሁ ግን እንደው ጥሩ ነሽ ትጫወቻለሽ ምንም አትይም፣ የከፋ ነገር የለብሽም አለኝ። እሺ አበሻ እንዴት ነው እየደገፈ ነው አይደል? የሚጥላችሁ የሚሰርባችሁ። የከፋ ነገር የለብሽም ስለኝ ኦኬ አመሰግናለሁ ምናምን ብዬሽ ወዳጅ አገኘው ደስ ብሎኝ ፕሌን ውስጥ እኮ ነው። ግን በጣም በጣም በጣም ተባልጊያለሽ ስለዚህ ማለት ነው። አሁን ደግሞ በስሱም ቢሆን ጠላት አፍርጃለሁ። እንዴት አባቴ ነው የሚሄደው እላለሁኝ። ሀና ቡና ደግሞ ጫት ይቀማሉ። ቁጭራዎች ናቸው። ቦርቆሽ ናቸው። ታዲያ ጎዳናዎች ናቸው። ከጎዳናዎች ጋር ልናቀሳስርሽ ነው። ከጎዳናዎች ጋር ልናቀሳስርሽ ነው። አንቺ ልጅ ጎዳናዎች እኮ ጎዳና ላይ የወጡት እኮ ደልቷቸው ወይም ኑሮ ተሳትቶ ላይ ተቸግረው ታረባው ማረፊያ ስለሌላቸው ጎዳና እና ተኮናት ጎዳና ልጆች ላይ ያሉት ከጎዳናዎች ጋር እናጠላልፍሻለን፣ እናያይዝሻለን። ሴትዮ በሕግ አምላክ! ያዙልኝ ይሄንን ነገር አድርሱላት እግዚአብሔርን የምታወራውን አታውቅም ጎዳኖች ምናምን ብለ ደግሞ እኛ እኛን እዚህ አትረጅንም እንዴ እነዚህ ጠጋበኞች አሜሪካን ሀገር የበሰበሱ የገሙ ብለሽ እኔና አዲስን በደንብ አርገሽ እንድመረገጥ አንዴ ብሔር ላይ ከብሔር ትዘልይና አንዴ በዚህ ጋር እንደዚህ ብለሽ ደግሞ ጎዳኖች ጎዳኖቹ ጋር ጎዳኖችን ያስንቃሉ አንቺ ጎዳኖችን ትንቀያለሽ ምን አባሽ አድርገውሽ ምን አባሽ አድርጎሽ ነው? ጎዳና ምን አደረጉሽ? ጎዳና እኮ ጎዳና የወጡት እኮ ማለት ነው፣ እንዳንቺ ሶሻል ሚዲያ ላይ አንተው ፈትፍቶ ምናምን ብር ስላላገኙ ድሉን ስላላገኙ ጎዳና ላይ ወደቁ። አንቺ ዩቱብ ባይኖር፣ አንቺ ዩቱብ ባይኖርና በዛ በዚህ ጎዳና ላይ ትወድቅ እኮ ነበር። እኔና አዲስን እንደመርጋት ዘለሽ ጎዳና ተዳዳሪዎችን ገብተሽ በነሱ ምሳሌ ንቀቷ ከጎዳናው ጋር አቀሳስተንሽ በጎዳናው መንገር ላይ የጎዳና መኪና ስትነጂ ጎዳናዎች ጎማሽን እንዲያስተነፍሱ ብሎኑን እንዲከፍቱ እቃ አምጪ ይደን ኖሸጥ ብሎኑን እንዲፈቱ ጎማውን እንዲያስተነፍሱ መኪናውን እስክራች እንዲያደርጉ መስታወቱን እንዲሰብሩ፣ የተለያየ ዘመቻ እንዳይካሄድብሽ። አንቺ ጸቡን ከዚህ ከቲክቶክ አልፈሽ ምድር ላይ እንድትሆኝ እያደረግሽ ነው። ምድር ላይ እንዲህ ጎዳሽ እያደረግሽ ስለሆነ እረፊ። ቀራፊ የምትናገሪ ነገር እያወቅሽ፣ እኔ ሀናቡን ጠቋራ ጠቋራ አይደለም፣ ጥላሸት ጥላሸት፣ ባሪያ ባሪያ፣ አስቀያሚ አስቀያሚ ይበይ ጠቋቁር ሰዎችን አስነሳብሻለሁ። ጠቋራ እየተባላችሁ ለምን ብዬ አመጽ በአመጽ ላይ እንዳይሆንላችሁ እና በቃ ጌታ አነ እኔ ኩበላ ምርራል ፊንገርሹ ጫት ከላክሽልኝ ማለት ነው። ጌታን ጌታን ጫት ከላክሽልኝ፣ እታረቅሻለሁ። ጫት ላኪልኝ ደግሞ የሱካር በሽተኛ ነሻል የሱኳር በሽተኛ ነው። የሱኳር በሽታ ስላለብሽ አለባት፣ አዝኛለሁ። ብዙም አትናደጂ፣ ሱኳርም እኮ እንደ ደም ብዛት እኔ ዛሬ ስለዚህ አይ አዝኛለሁ። ለካለዚህ ነው የምትበይው። እኔ መቼ አወኩኝ? ዝም ብላ ትበላለች። እንዴት ነው ሰው እኔ ሁሌ ስትበላ እኔ ፊት በላ ሳየው ማለት ነው። እየበላች አየውና እያራች እምዳም ይመጣብኛል። እምትበዩው ምግብ እንደዛ ከበዛ ምታሪዋል። ለካ ይሄ ስኳር በሽተኛ ስለሆነሽ ነው እንደዛ እምትበዩው። ዊ ጎና ፕራይ ፎር ዩ ኦኬ አይሆን እግዚአብሔር ምሕረቱን አውርዶልሽ ሱካሩ ይረጋጋል። ብዬ እግዚአብሔር ላንቺም ይገባሻል እንዳይለኝ ብቻ ንዬ ተይ ተይ ተይ፣ እውነት እውነት እውነት በሁሉ ነገር በሽታሽ ግን ሁሉ አንዳንድ የመተንፈስ ያቅተኛል፣ እብዬ ስጥም ብል ይመስለኛል። እንደገና ባንቺ ስኳር በሽታ አላግጬ፣ ደግሞ ስኳር በሽታ አይደለም ደብል ስኳር በሽታ ይሰጠኝ እንዴ? ሁለት አይነት ነው ስኳር በሽታ። ኧረ በእንደዚያ አላሾፍም። እግዚአብሔርና አንሰውር የጻልልሽ አለው። ጌታ ይፈውስሽ ከስኳር በሽታ።